ቤተሰብ መተናል መተናል ዛሬ ዛሬ ትልቅ ምስጢር እዥላችሁ ነው የመጣሁት። እሱ ምንድን ነው? ቤተሰብ ሙኒ የሆንኩበትን ምስጢር ላካፈላችሁ። ትልቅ ምስጢር፣ የተደበቀ ምስጢር ላካፈላችሁ ነው የመጣሁት እና ቪዲዮን ስትጀምሩት ደግሞ ላይክ ላይክ ላይክ፣ እባካችሁን ላይክ አድርጉ ተው ላይክ አድርጉ ተው ላይክ አድርጉ አይከፈልበትም። እውነት እኛ በቃ ላይክ አድርጉ። እኛ ሁሌን እኛ ማለማመጥ የለብንም ሁሌ ሁሌ ላይክ አድርጉ ምናምን። እና ወደ ገደለውን ንግባ እና ላይክ ሰብስክራይብ አድርጉ ቤተሰብ። ላይክ ሰብስክራይብ እንዳይረሳ ቤተሰብ ላይክ ሰብስክራይብ እንዳይረሳ። ስለምትረሱ ነው በተደጋጋሚ ማለት ነው። ያው ላለመስራት ፈልጋችሁ አይደለም። ጊዜ አይወስድም ግን ይረሳል። እና ላይክ ካልተደረገ ደግሞ አንድ ቪዲዮ ለሌላ ሰው መድረስ አይችልም እና በቅንነት ላይክ እያደረጋችሁ ለት ለ ወንድሞቼ እንዲደርስ አድርጉልኝ በትትና እጠይቃለሁኝ እና ምንድነው ሙኒዮንኩበት ትልቁ ምስጢር የተደበቀ ምስጢር አለ ዛሬ ግን ይህንን ቪዲዮ እስከ መጨረሻ አዳምጦ የጨረሰው ሰው ነው የሚጠቀመው ማለት ነው መጨረሻ እስከ መጨረሻውን ግን ካላዳመጣችሁት ያው እንትኑን አታገኙም መልሱን አታገኙም ማለት ነው ግን እስከ መጨረሻ ካዳመጣችሁት መልሱን ታገኛላችሁ። እስከ መጨረሻ ግን ካላዳመጣችሁት መልሱን ልታገኙ አትችሉም ማለት ነው። ግን ይጠቅመኛል ብላችሁ ያሰባችሁ ሰዎች በተለይ ሞኒ ለመሆን የምትታጠሩ የምትታገሉ፣ በጣም ሰዓት ጨንቋችሁ የከበዳችሁ ሰዎች ይጠቅማችኋልና እስከ መጨረሻ አዳምጡት። አንዳንዴ እኛ ቪዲዮ ይዘት ስንመጣ የሆነ ልትንቁት ትችላላችሁ። ግን ገባ ብላችሁ እስከ መጨረሻ ብታዳምጡት የሆነ ነገር ይዛችሁ ትወጣላችሁ። እኔ እውነት አይች በተለይ ጊዜ ካለኝ በደንብ ነው ማየው። በቃ በደንብ ለምን ይጠቅመኛል። እና አንዳንዴ ቪዲዮ መስራት ላናቅ እንችላለን። በሰዎች ሄደን አይተን ቪዲዮ እንዴት መስራት እንዳለብን ራሱ እናቃለን። በነገራችን ላይ ማለት ነው። እና ወደ ገደለው እንግባ። እኔ በጣም ከብዶኝ ነበረ ዩቲዩብ እና እስከምተው ድረስ ተስፋ እስከምቆርጥ ድረስ አድርጎኝ ነበረ። በምን ምክንያት የሳቱ ነገር ነው እኔ ዳይመን። በቃ አብዛኛው ጊዜ ቪዲዮ የምሰራው እንደዚያ አይነት ነገር ነው። ሳ ስለሳት ብዬ ስለ ዋቻዋር ሰርቻለሁኝ ከዚህ በፊት እና ሁላችሁም አዳምችታል፣ ሁላችሁም አዝናችሁልኝ፣ ሀሳብ አስተያየታችሁን አስቀምጣችኋል። በጣም ደስ ደስ የሚል ሳብ ስቲያ ሀሳቦችን አይቻለሁኝ ኮሜንቶች፣ በጣም በጣም ደስ ያደረኝ እውነት በጣም በቃ። አብሽሪ ትደርሻለሽ፣ አይዞሽ። አንዳንዳችሁ ደግሞ ሰብ ነው የተእንትን ያለኝ ያለን የከበደን የሚገርም ነው ወላ ሰብነ የከበደን ሳቱ ማለሞላ ነው ያለኝ። አብዛኛው በኮሜንት ያዩት ነገር አለ አው ሳት ከባድ ነው ያላችሁ ኮሜንት የጻፋችሁልኝ ሰዎች አላችሁ። እና አልሐምዱሊላህ ደግሞ ያሁሉ ጊዜ ያሁሉ ጊዜ አልፎ ለዚህ በቅቻለሁ። እንግዲህ ከይር ነገር መሰራበት አገሬን ገብቼ በሰላም ጥሩ ጥሩ ነገር መሰራበት ሰው ያድርገን ኢንሻአላህ። እና የፈራነውን ስንበላው ራሳችን ነው እና እንግዲህ እንዴት ነው ውን የሆንኩበት ምክንያት ያው እንደናንተው ነ ሌላ አንትን የሚያግዙኝ ሰዎች ነበሩ። በነገራችን ላይ ማለት ነው መጀመሪያ በጣም ሰዓት ከበደኝ ማለት ነው። ሰዓት በጣም ነው የከበደኝ። እና እያንዳንዱ ቤት ሄድኩኝ፣ ሰዓታችሁ እንዴት ሆነ፣ እንዴት ሞላላችሁ ምናምን ብዬ በጣም ጠየቅ ነበር። ስጠይቅ አይ ምንም የሉ ምሉኛል። አንዳንዱ ስዊ ስለ ሰዓት ተጠይቅን ከባድ ነው። እና በጣም ያሳዝንኛል ሁሉም ያሳዝኑኛል ከኔም ጭምር ማለት ነው። እንዴ እንዲህ ምን ጨናንቀኝ ዝም ብዬ አልተኛም። እንዴ የመድን ስራ ብጭናንቅ ትም ሰዓት ሞላልኝ አለሞላልኝ ብዬ ስንቴን ለስንቱ ልደርስ ብዬ ተስፋ ቆርጠ ነበር። አንዳንዴ ደግሞ ተጅ ታገታገታገይ ትደርሻለሽ ንሻለ እያልኩኝ ወላይ ታገልኩኝ እና ሁለት ሺህ ደረስኩኝ። ዋቸዋል ማለት ነው። ሁለት ሺህ ከደረስኩኝ በኋላ በጣምዲላይ ደጋጋ የማቃቸው ሰዎች አሉ፣ ያው ዘገር ምናምን አሉ ማለት ነው። ያው እንደዚሁ በዩቱብ ያው ሰማቸውን አላነሳም እና ስማቸውን ባነሳም ደስ ይለኛል። ግን ያ ችግር የለም እና በጣም አንድ ሲሆ ደግሞ በጣም ታግዘኝ ነበረ። ባላፕቶፓ በቃ እኔ እንጃ በቲቪ በስልኳ በዚ በተለያዩ ነገር የኔን ቪዲዮ ትከፍትልኝ ነበረ ማለት ነው። እውነት በደንብ ሰዓት ይሰጠኝ ነበረ እንዴ፣ ሁሉም ምን ድረሱ ልካል በኋላ ነው ይሄ ነገር በደንብ በቃ ኔ ከምነግራችሁ በላይ ማለት ነው። እና በቃ አንድ ሰው ሲያየው ኦንላይን ይሆናል፣ የእናንተ ቪዲዮ ለብዙ ሰው ተደራሽነት ይደርሳል ማለት ነው። ከዛ ሱ አስተያየለኝ ሳቴ በደንብ እየሰጠኝ መጣ። አሁን በቃ ልክ ተስፋ ቃርጉ ነት ወዲያው ወደ ሶስት ሺህ ተደጋጉ እንደዚ እያለ እያለ ሌላም ሰው በጎን እንደዚህ እዚህ ቪዲዮ ምናምን ያው እዚህ ከባቢ ጥሩ አይደለም እና እንግዲህ እንደዚያ እየተባበሩ ምን እያልወቅ ወላሂ እኔ በቃ ወላሂ ቃላት የለኝም ለነሱ ማለት ነው። ወላሂ ቃላት የለኝም እና አላህ እነሱንም ያስደስታቸው እና በጣም ለጦታ ለዚህ ደረጃ አብቅተውኝ የማላም ነው ምን ይሆናል ያላልኩትን ይኸው ለዚህ አብቅተውኛል ማለት ነው። በጣም ነው ከጎኔ የሆኑት። ችግር የለም። ቤቴ ላይ መተው መቀመጥ ጀምሮ እኔ ደግሞ ከዚህ በፊት የሰዎችን ቤት ከሄድኩኝ ወል ወል ወል ወል ነበር ሚለ አንቺ ላይክስ ሳይደርቅ ትሮጫለሽ ይሉኝ ነበር። ልክ ናቸው። እኔም ገባኝ በኋላ እንደ ስሌቱም። በነገራችን ላይ ብዙ የማውቀው ነገር የለም። በነገራችን ላይ አንዳንድ ሰዎች የማውቅ ምናምን ይመስላችኋል። አላውቅም። ያው እንደናንተው ነኝ። ወላሂ አላውቅም። በቃ ዩቱብን እንደናንተው እንደናንተው ነው የምሰራው። ምንም አውቀው ሚስጥር የለም። ያው እንግዲህ እንታገላለን እና በዛ የሆነ ሰዓት በደንብ እየሄደልኝ መጣ። አልሐምዱላ ተስፋ አረኩኝ። እንደዛ እንደዛ እንደዛ ለም ሌላውም ሌላውም ሌላውም ሌላውም እያየው በቃ በተዘዋዋሪ ሌላውም ሰው ማየት ያው ሰው ሲያየው ለብዙ ሰው ተደራሽነት ይደርሳል። ለብዙ ሰው ይደርሳል። ከዛ በዛ ምክንያት ነው ዋች አወር የሚጨምርልን እና አልሐምዲላ ያ ሁሉ ጊዜ አልፎ ጭንቀቴ አልሐምዲላ ባላሰብኩት ሰዓት ሰዓት ይሞላ ሳቴ ሙላ ይሄ ነው ምስጥሩ ማለት ነው በቃ ያላስብኩት እንደ እውነት ነው። በቃ እውነት ማመኑ ላቅቶኛል እና ብዙዎችም ደግሞ ማመን ያቃታችሁ ሰዎች አላችሁ። በእኔ ምክንያት በእኔ ሞኔታይዝ መሆን ለምን በቃ እንደዚህ በመጨረሻ በተለይ ደግሞ ሁለት ሺ ካለፋችሁ በኋላ በደብ ይሰጣል ሰዓት እኔ በገርሞኛል እና ሁለት ሺ ካልደርስ በፊት ሁሌ ማለቃቀስ ነበር። ሁሌ ሳቴ ዋቸወሬ አሁን አመት ልቆይ ነው በቃ ምት ምናምን እያልኩኝ በቃ ማለቃቀስ ፍረነ አልሐምዱሊላህ ለዛ ደረጃ አብቅቶኝ፣ ይኸው ይኸው፣ አልሐምዱሊላህ ይኸው ምን ይሆኛለሁ፣ አልሐምዱሊላህ። እና ያ በእናንተም ትብብር ነው። እናንተ መበረታታችሁኝ፣ በጣም ከጎን የነበራችሁ ቤቴን መታችሁ። ከዚህ በፊት ብያችኋለሁ፣ እኔ የሰው ቤት ኬድኩ አልቀመጥም ነበር። ከዛ ከገባኝ በኋላ ግን የሰው ቤት ኬድኩኝ እስክስ ዘየር በጣም ነበር። አሁንም ቆየው፣ አሁንም እንደዛ ነው የማደርገው። ሄድኩኝ ሄዳለሁ፣ ግን ኮንስታንትሊ ምናምን ዞሬ ምናምን አለቀምጥም ስለማይመቸኝ፣ ስራ ቢዚ ነኝ እና ሁሉንም ስራ ስለምሰራ ማለት ነው። እንዲሁም አንዴ ሄዳለሁ አንዳንድ ቤቶችን አንዴ እቀራለሁኝ፣ ቀየቀ ቀያየርኩኝ ነው። ለምን ሆን ብዬ በቃ መዞር አልችልም። ለዛ ነው እንደዛ ማደርገው። አንዳንዱ ሰው ያኮርፍኝም ይችላሉ። አንቺ አንዴ ትመጫለሽ አንዴ ትቀሪያለሽ ብሎ የሚቆጣኝም አለ። እኔ ደግሞ መጨናነቅ አልፈልግም፣ በህይወት የራሴን መጨናነቅ አልፈልግም። የሚመቸኝን ነገር ብቻ ነው የማደርገው። ሰውም ሲመቸው ቢመጣል ቤቴን ደስ ይለኛል፣ ካልተመቸው ቢቀር ችግር የለብኝም። ግን ከመጣ በኋላ ቤቴን ሳይቀመጥ እንዲወጣ አልፈልግም ነበር። በተለይ ዋቻዋሪ ሳይሙላ ማለት ነው። አሁን እንኳን ብትመጡ በራይታቸው ልምትሄዱ ችግር የለም፣ ማፊ ሙሽኪላ ያኔ ማለት ነው። ያኔም ተጨነቂ ያለው ግን ወላሂ በጣም እናደድ ነበረ። እኔ በጣም እቁ ያለውኝ ምናምን፣ ግን ሰው መቶ ብድር ብሎ ሲወጣ ያ ውስጥ ይሰማኝ ነበር። ግን ባለመምጣታቸው አንድም ቅር ብሎን አያውቅም። ብዙ ጊዜ የምዘይራቸው ሰዎች አሉ፣ በተደጋጋሚ የምዘይራቸው። የሆነ መቃል አይደለም፣ እንደዚህ ብላችሁ ሰውን ስንባት ገልጹም ግን ንቀት ይምሰላቸው ምን እኔ እንጃ ይገርመኛል። ብለ እዚያ ዝም ብላችሁ ስትሄዱ አንዳንዴ ማለት ነው ሰዎች ራሱ ለእናንተ ያለው ክብር ዝቅ ይላለም እንደሆነ እኔ እንጃ። ከዛ እኔ ደግሞ እንዲህ ሄድ ሄድና ስላልመጣልኝ ብቻ አይደለም በቃ ያለ አደለም በቃ ተዋለው፣ ልክ አንድ ሰው ካየው ተተዋለው፣ ያንን አንዳንዴ ደግሞ አንዳንድ ቤቶች ሄዳለሁ እጽፋለሁ። ከገባሁኝ አልሐምዱሊላህ እቆያለሁ። ወላሂ ራሴን ስለማቅመለምብ ነው። ቆየው ከዛ ይመጣሉ እኔን የነሱን እንድናገር ያው ስም ይገለጽ። ከዛ ይመጣሉ ሀይ በላይ ቅብለው ማለት ወላሂ ይገርሙኛል። እነ በአካል መገናኛታችን የጠቀመን ዩቱብ ከዛ ላሉ እንደ ንፋስ ነው የሚበሩት ባይመጡ ይሻላል። ከዛ ለማስተምር እንደዚህ ያደርጉኝን ሰዎች ቤታቸውን ይ በጣም ቁጭ አልኩኝ። እኔ ሞኝ ስለሆንኩኝ አይደለም፣ በዚህም ይማራሉ ብዬ ስላልኩኝ ነው። ግን አይማሩ። እነሱ ትልቅ ናቸው፣ ይሄ ሰው ዝቅተኛ ላይ። ከዛ ያንን ሰው ታት ነው ማደርገው ከነ ምናምን እረሳዋለሁኝ። እና አንዳንዴ ደግሞ አንዳንድ ሰዎች ደግሞ ብቻ አልሐምዱሊላህ፣ ሆነም ቀረም በጣም ነው በል ከልብ ነው ማመሰግነው። ለዚህ ያደረሳችሁ አራት ነጥብ እናንተ ናችሁ። ያው ከጎን የሚያግዙኝ ነበሩ አልኳቸው፣ እነሱ ናቸው። ያው ትብብር ይፈልጋል። በቅንነት ቪዲያችሁን ወዶ ፈግዶ የሚያይላችሁ ካለ በተለይ ደግሞ ማለት ነው፣ ወዶ ፈቅዶ የሚታይ ነገር ነው ጥሩ ማለት ነው። ማንኛውም እናንተ ቪዲዮ ምናምን ሳይሆን ቪዲዮ ስሩ፣ እኔ እንደሚመስለኝ ቪዲዮ ስሩ፣ ላይቭ ግቡ፣ ይመጣል። ላይቭን ኩንስታንሳታችሁን ጠብቃችሁ ከገባችሁ ይመጣል፣ ሁሉም ሰው ይመጣል። እና በተለይ ደግሞ ወዶ ፈግዶ የሚያበቅ ወዶ ፈግዶ ሲያይ ነው ቪዲዮ ራሱ ቫይራል የሚወጣው ማለት ነው። እና እንደዛ ነው። ሞላችሁ ራስ በራሳችን እንተባበር። ከተባበርን ሞኒ ማንሆንበት ምክንያት የለም። ይሄው ነው ምስጢሩ። ሞኒ የሆንኩበት ምስጢር ይሄው ነው። አላህ ደግሞ አሳክቶልኝ ለመሆን አብቅቶኛል። አልሐምዱሊላህ። እንግዲህ አሁን ደግሞ ስንት ነው ዶላር ምናምን እየተባልኩኝ ነው ታው ሰው ደርሳችሁ ይሉት እኔንም ስንት ትለያለሽ፣ አይከብልሽም? ቆይ ደርሰሽ ታይዋለሽ ይሉ ነበር። ምደርስ አይመስለኝም ነበረ። ከዛ ደረስኩኝ። እኔ አሁን ደግሞ መልስ ሰጣቸዋለሁ። ዶላሩስ እንዴ ነው ለምትሉኝ፣ ቆይ ተረጋጉ፣ ገና ነው እኮ ይሄ ገና ነው። ሞኒ መሆን ራሱ ትልቅ ነገር ስለሆነ ኢንሻላህ አንድ ቀን ይሳካል ብዬ አስባለሁ። እና ይሄን ይመስላል የዛሬ ቪዲዮችን። በጣም አረዘምኩባችሁ፣ ቤተሰብ ስወዳችሁ ላይክ ላይክ ላይክ ላይክ ላይክ ላይክ ላይክ ሼር ሰብስክራይብ እያደረጋችሁ ቤተሰብ ሆኖ እና በቅንነት ፈቅዳችሁ ወዳችሁ ላይክ ሰብስክራይብ አድርጉ። ሌላ ነገር መላችሁ ነገር የለም። መልካም፣ ምን ልበላችሁ እንግዲህ። ለእናንተም ደግሞ የኔ ደስታ በነገራችን ላይ ሁላችሁም ቤት ይግባ ምኞቴ ነው። ኢንሻአላህ እናንተም ደግሞ ተደርሳላችሁ። አብሽሩ ክላ ለካቃላ እንግዲህ ቀላል ነው። ይደረሳል። ተስፋ አትቁረጡ፣ ለማለት እፈልጋለሁ። በሌላ የቪዲዮ እስከምንገናኝ ባይባይ ባይ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ።